ይህ ሪሌ ኤሌክትሮሜካኒካል ሪሌ ወይም ኢኤምአር ይባላል። እስዊች ታይፕ ብለን ከምንመድባቸው አንዱ ሲሆን የሚታዘዘው በኤሌክትሮ ማግኔት ወይም ከኤሌክትሪክ በተመረተ ማግኔት ነው። ይህ ማግኔት ሪሌው ላይ ያሉትን ኮንታክቶች እንዲገናኙ ወይም እንዳይገናኙ ለማድረግ ያገለግላል። የዚህ ሪሌ ዋነኛ ጥቅም ከፍተኛ የሆኑ ፓወሮችን በትንንሽ ፓወር ሲግናል በመጠቀም ለማሳለፍ ነው። ይህንን ዲቫይስ በተለያዩ ቦታዎች ላይ ልንጠቀምበት የምንችል ሲሆን፣ ለምሳሌ በአውቶሞቲቭ ወይም መኪኖች ላይ በኢንዱስትሪ በአንዳንድ ቤቶች ለላይትኒንግ ወዘተን እንጠቀምበታለን። በዚህ ሪሌ ሁለት አይነት ክፍል አለ፣ የሚንቀሳቀስ እና የማይንቀሳቀስ። የሪሌው ተንቀሳቃሹን ክፍል ኮንታክት ፖይንት እያልን እንጠራዋለን። ሪሌ ኮይል ደግሞ የማይንቀሳቀሰው ክፍል ነው። የሪሌው ኮንታክት ፖይንት ወይም ደግሞ ተንቀሳቃሹ ክፍል እንዲንቀሳቀስ የሚያደርገው ሪሌ ኮይሉ ነው። የዚህ ተንቀሳቃሽ ኮንታክት ፖይንት ዋነኛ አገልግሎት አንድን ኤሌክትሪክ ሲቲ ከአንድ ቦታ ወደ ሌላ ቦታ ማስተላለፍ ነው። በሌላ አገላለጽ አንድን ኤሌክትሪክ ሲቲ ከአንድ ቦታ ወደ ሌላ ቦታ ማሸጋገር። እንደየሪሌው ታይፕ የተንቀሳቃሹ ኮንታክት ፖይንት ብዛት ሊጨምር ወይም ደግሞ ሊቀንስ ይችላል። ለምሳሌ በዚህ ሪሌ ሁለት ኮንታክት ፖይንት አለ። በእነዚህ ሁለት ተንቀሳቃሽ ኮንታክት ፖይንቶች ከላይ እና ታች የማይንቀሳቀሱ ሁለት ሁለት ኮንታክት ፖይንቶች ይገኛሉ። የዚህ ተንቀሳቃሽ ኮንታክት ፖይንት ዋነኛ አገልግሎት ወደ እነዚህ የማይንቀሳቀሱት ኮንታክት ፖይንቶች ፓወር ማሸጋገር ይሆናል። ሪሌ ኮይሉ ምንም አይነት ፓወር በማያገኝበት ሰዓት ተንቀሳቃሹ ኮንታክት ፖይንት ከማይንቀሳቀሰው ከላይኛው ኮንታክት ፖይንት ጋር ተገናኝቶ የሚቆይ ሲሆን ሪሌ ኮይሉ ኢነርጃይዝድ በሚሆንበት ሰዓት በቀጥታ ወደ የማይንቀሳቀሰው የታችኛው ኮንታክት ፖይንት ጋር ይገናኛል። ይህ ተንቀሳቃሽ ኮንታክት ፖይንት እታች ከሚገኘው የማይንቀሳቀሰው ኮንታክት ፖይንት ጋር ለመገናኘት ኮይሉ ኢነርጃይዝድ መሆን አለበት። ነገር ግን ኮይሉ ኢነርጃይዝድ በማይሆንበት ሰዓት ተንቀሳቃሹ ኮንታክት ፖይንት ወደ ነበረበት ለመመለስ ከኋላው ላይ የተገጠመለት ስፕሪንግ አማካኝነት ወደ ነበረበት ይመለሳል። እዚህ ጋር የምትመለከቷቸው ፒን ተርሚናሎች ናቸው። የእያንዳንዱ ኮንታክት ፖይንትም ሆነ የኮይሉ ጫፎች የሚገናኙት እዚህ ፒን ላይ ነው። በሁሉም ፒኖች ላይ ቁጥሮች ይገኛሉ። ጫፎቹ የት የት እንደሚገኙ ለማወቅ ይረዳሉ። ይሄ ደግሞ ፒን ተርሚናል ቤዝ ይባላል። ፒኖቹ በቀላሉ በእንደዚህ አይነት መልኩ የሚሰኩበት ቦታ ነው። እዚህ ጋር የምትመለከቷቸው ጉድጓዶች ከነዚህ ተርሚናሎች ጋር በባር አማካኝነት ተገናኝተዋል። ስለዚህ የእያንዳንዱ ተርሚናል ጫፍ እዚህ ጉድጓድ ላይ ይገኛል ማለት ነው። ለምሳሌ የእነዚህ ተርሚናሎች ብዛት ስምንት ነው። በእያንዳንዱ ተርሚናሎች ላይ ከአንድ እስከ ስምንት ቁጥሮች ተቀምጧል። እያንዳንዱ ተርሚናሎች እርስ በእርስ ምንም አይነት ንክኬ የላቸውም። ነገር ግን ሪሌዩ ከተርሚናል ቤዙ ጋር በሚገናኝበት ሰዓት የሚገናኙ ቁጥሮች አሉ። የተገናኙበት ዋነኛ ምክንያት ደግሞ ሪሌዩ ላይ ባሉት ኮንታክት ፖይንቶች አማካኝነት ነው። ለምሳሌ በዚህ ሪሌ ላይ ያለውን ዲያግራም ስንመለከት አንድ ቁጥር እና አራት ቁጥር፣ ስምንት ቁጥር እና አምስት ቁጥር ኮንታክት ፖይንታቸው ተገናኝቷል። ስለዚህ በመልቲሜትር ኮንቲኒቲ ቼክ በምናደርግበት ሰዓት ከአንድ ቁጥር ወደ አራት ቁጥር ኮንቲኒቲ ያሳየናል። ከስምንት ቁጥር ወደ አምስት ቁጥርም ኮንቲኒቲ ያሳየናል። ስለዚህ ሪሌውን ተርሚናል ቤዙ ጋር በምናገናኝበት ሰዓት ከላይ የጠቀስኩላችሁ ቁጥሮች ተርሚናሉ ላይም ኮንቲኒቲ ያሳዩናል ማለት ነው። የእነዚህ ተርሚናሉ ዋነኛ አገልግሎት ለኮንታክቱም ሆነ ለኮይሉ ፓወር ለማቀበል ነው። ለምሳሌ የዚህ ኮይል ሁለት ጫፎች ከእነዚህ ሁለት ፒኖች ጋር ተገናኝቷል። አንደኛው ፒን ላይ የተቀመጠው ቁጥር ሁለት ነው። ሁለተኛው ፒን ላይ የተቀመጠው ቁጥር ደግሞ ሰባት ነው። ስለዚህ ለኮይሉ ፓወር መስጠት ብንፈልግ ሁለት ቁጥርና ሰባት ቁጥር ፒን ላይ ፓወር እናገናኛለን ማለት ነው። እዚህ ዲያግራም ላይ የምትመለከቱት የኮንታክት ፖይንት አቀማመጥ ሪሌዩ ፓወር በማያገኝበት ሰዓት ወይም ደግሞ ሪሌ ኮይሉ ምንም አይነት ፓወር በማያገኝበት ሰዓት ያላቸው የአቀማመጥ ሁኔታ ነው። ለምሳሌ እዚህ ዲያግራም ላይ ስንመለከት ኮንታክት ፖይንቱ ከአንድ ቁጥር ወደ አራት ቁጥር ጋር ተገናኝቷል። በሁለተኛው ሰርኪዩት ላይ ስንመለከት ከስምንት ቁጥር ወደ አምስት ቁጥር ኮንታክት ፖይንቱ ተገናኝቷል። ሪሌ ኮይሉ ኢነርጃይድ በሚሆንበት ሰዓት አንድ ቁጥር ወደ አራት ቁጥር የነበረው ኮንታክት ፖይንት ይላቀቅና ወደ ሶስት ቁጥር ይመጣል። ከስምንት ቁጥር ወደ አምስት ቁጥር የነበረው ኮንታክት ፖይንት ኮንታክት ፖይንቱ ይላቀቅና ወደ ስድስት ቁጥር ይመጣል። ሪሌ ኮይሉ ምንም አይነት ፓወር በማያገኝበት ሰዓት ከአንድ ወደ አራት ቁጥር ያለውን ኮንታክት ኖርማሊ ክሎዝ እንለዋለን። ከአንድ ወደ ሶስት ቁጥር ያለውን ፖይንት ደግሞ ኖርማሊ ኦፕን እንለዋለን፣ ምክንያቱም ኮንታክት ፖይንቱ ስላልተገናኘ። ከስምንት ቁጥር ወደ አምስት ቁጥር ያለውን ኮንታክት ፖይንት ኖርማሊ ክሎዝ የምንለው ሲሆን፣ ከስምንት ወደ ስድስት ያለውን ደግሞ ኖርማሊ ኦፕን ብለን እንጠራዋለን። እስኪ አሁን ደግሞ ይህንን አምፖል በቀላሉ ለማብራት ብንፈልግ ይህንን ሪሌ ተጠቅመን እንዴት አድርገን እንደምናበራው እንመለከታለን። ወደዚህ አምፖል የሚሄደውን ፓወር በቅድሚያ ወደ አንድ ቁጥር እናገናኘው። በመቀጠል ከሶስት ቁጥር አውጥተን ከአምፖሉ አንደኛው ጫፍ ላይ እናገናኛለን። የተቀረው የአምፖሉ ሌላኛው ጫፍ ከኒውትራል ጋር እናገናኘው። አምፖሉ እንዲበራ ወደ አራት ቁጥር ያለው የአንድ ቁጥር ኮንታክት ፖይንት ወደ ሶስት መምጣት አለበት። አንድ ቁጥር ማለት ቅድም እንደነገርኳችሁ ተንቀሳቃሽ ኮንታክት ፖይንቱ ሲሆን አራት ቁጥር እና ሶስት ቁጥር ማለት ደግሞ የማይንቀሳቀሱት ኮንታክቶች ናቸው። ስለዚህ አምፖላችን የሚገኘው በማይንቀሳቀሰው ሦስት ቁጥር ላይ ሲሆን ተንቀሳቃሹ አንድ ቁጥር ኮንታክት ፖይንት ወደ ሶስት እንዲመጣን አድርገው። ይህንን ለማድረግ ደግሞ የሪሌዩን ኮይል ሁለት ቁጥር እና ሰባት ቁጥርን ሌላ ፓወር እናገናኝለት። በዚህ ጊዜ ኮይሉ ላይ በተመረተው ኤሌክትሮማግኔቲክ ፊልድ አማካኝነት ተንቀሳቃሹ ኮንታክት ፖይንት ወደማይንቀሳቀሰው ሶስት ቁጥር ኮንታክት ፖይንት ፖዚሽኑን ይቀይራል። በዚህ ሰዓት አምፖሉም ይበራል። በተመሳሳይ ሰዓት በዚህኛው ሰርኪቱ ላይ ያለው ኮንታክት ፖይንትም ፖዚሽኑን ይቀይራል። ለምሳሌ ከስምንት ወደ አምስት የነበረው ኮንታክት ፖይንት ወደ ስድስት ይቀየራል ማለት ነው። በአንድ ጊዜ ሁለት አይነት ሰርኪዩት በዚህ ሪሌ ላይ መጠቀም ወይም ደግሞ መገልገል እንችላለን ማለት ነው። በዚህ ሪሌ ላይ ሁለት አይነት ሰርኪዩት ያሉ ሲሆን ሁለቱም ሰርኪዩቶች የሚታዘዙት ግን በአንድ ኮይል ነው። በሁለቱም ሰርኪዩት ላይ ሁለት አይነት ሎድ ማንቀሳቀስ እንችላለን ማለት ነው። ለምሳሌ ሁለት አምፖል ቢኖሩን ሁለቱንም አምፖል በተመሳሳይ ሰዓት ማብራት ማጥፋት እንችላለን። አብራችሁኝ ስለቆያችሁ አመሰግናለሁ።